ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምፅ ለመሆኑ ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤ የላችው የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በቅርቡ ወደ ጎርጎራ ሆቴል ሲጓዝ የነበረ አንድ ሄሊኮፕተር በፋኖ እንደተመታና በርካታ ሰዎች እንደሞቱ ይፋ መደረጉ ይታወቃል። ከነዛ ሰዎች መካከል የፌዴሬሽን ምክር ቤት ዋና መሪው አቶ አገኘው ተሻገር ይገኝበታል። ከሞት የተረፈው አቶ አገኘው ተሻገር ዛሬ ከፓርላማ ከፍተ ኛ ተቃውሞ ገጥሞታል። ይሄንን በተመለከተ የምታዳምጡት ይኖራል። በሌላ መረጃ ደግሞ የአብይ አህመድ አገዛዝ ኢትዮጵያ ሀገራችንን ከቀን ወደ ቀን እየገደላትና ክብሯን እያሳነሰ እንደሚገኝ ይታወቃል። ዛሬ የዓለም ባንክ ሪፖርት ባደረገው መሰረትም እጅግ በጣም የወረድን መሆኑን ይፋ አድርጓል። የዓለም ባንክ ሪፖርት ምንድን ነው? ይሄንን በተመለከተም የምታዳምጡት ይኖራል በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ጠንካራ ውጊያ ዛሬም በአንዳንድ ግንባሮች ላይ የስርጭት አድማሱን አስፍቶ ፋኖ ጠንካራ እርምጃ በመውሰድ የአብይ አህመድ ወታደሮችን ማስጨነቁን ቀጥሎበታል በወሎ ከቀናት በፊት የተጀመረው ጠንካራ ዘመቻ በተጨማሪም በጎጃም የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በአንዳንድ ግንባሮች ላይ ጠንካራ እርምጃ እንደወሰደ ይፋ አድርጓል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ፣ ክቡራን አድማጮች። ቀዳሚ ወዳደረግኩት መረጃ ሳልፍ በቅርቡ ከሞት የተረፈው የፌዴሬሽን ምክር ቤት ዋና አዛዡ አቶ አገኘው ተሻገር ዛሬ በፓርላማ ከፍተኛ ተቃውሞ ደርሶበታል። በአብይ አህመድ አገዛዝ ያልተማረረ ያልተበሳጨ እንዲሁም ደግሞ ያልተቃጠለ ያልተጨነቀ ኢትዮጵያዊ የለም። በተለይ በደቡብ አካባቢ የሚገኙ አዳዲስ ክልሎች በአብይ አህመድ አገዛዝ ከፍተኛ ስቃይ ደርሶባቸዋል። ዛሬ ይፋ በተደረገው መረጃ መሰረትም አዳዲስ ክልሎች ከፌዴራል ድጎማ በጀት መገለላቸው በፌዴሬሽን ምክር ቤት ጠንካራ ተቃውሞ ገጥሞታል። በቅርቡ የተመሰረቱት አዳዲስ ክልሎችና በአማራና በትግራይ ክልሎች መካከል የሚገኙ አወዛጋቢ አካባቢዎች ከፌዴራል መንግስት ከሚሰጠው የድጎማ በጀት ቀመር ውጪ መደረጋቸው በፌዴሬሽን ምክር ቤት አባላት በኩል ጠንካራ ተቃውሞና ትችት አስነስቷል። በአዲስ አበባ ታትሞ የሚወጣው ሪፖርተር እንግሊዝኛው ጋዜጣ እንደዘገበው ምክር ቤቱ ከሁለት ወራት እረፍት በኋላ ባካሄደው የመክፈቻ ስብሰባ ላይ የተነሳው ይሄ ጠንካራ ጉዳይ በተጠቀሱት አካባቢዎች ከፍተኛ የበጀት እጥረትና የመንግስት አገልግሎቶች መቆራረጥ እያስከተለ እንደሚገኝ ይፋ አድርጓል። የክልል መንግስታት በየአመቱ የፌዴራል ድጎማ የሚያገኙት ከስድስት አመት በፊት በፌዴሬሽን ምክር ቤት በጸደቀው የቀመር ቀመር መሰረት እንደሆነ ይታወቃል። ይሄ ቀመር የህዝብ ብዛት የልማት ፍላጎትን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 በተጨማሪም በደቡብ ምዕራብ ኢትዮጵያ ክልል እንደ ቴፒና ዳውሮ ባሉ አካባቢዎች የመንገድና የአውሮፕላን ማረፊያ ግንባታን ጨምሮ ሁሉም የፌዴራል ፕሮጀክቶች በአጠቃላይ ሙሉ በሙሉ ተቋርጠዋል። ሌላው አስገራሚና በርካቶችን ያስቆጣው ነገር እነዚህ ፕሮጀክቶች በአጠቃላይ በባለፈው 27 ዓመት ፕሮጀክት የተጀመሩና በርካቶቹም የተጠናቀቁ እነዚህም ይጠናቀቃሉ ተብለው በጉጉት የሚጠበቁ የሚጠበቁ ፕሮጀክቶች እንደነበሩ ከአካባቢው ነዋሪዎች የተገኘው መረጃ ይፋ አድርጓል። አብይ አህመድ ወደዚህ ስልጣን ከመጣ በኋላ በተለያዩ ክልሎች የሚሰራው ስራ ሆቴልና መዝናኛ በብልጭልጭ የህዝቡን አእምሮ መሸፈን እንደሆነ በስፋት እየታየ መጥቷል። የአብይ አህመድ አገዛዝ ወደዚህ ስልጣን ከመጣ በኋላ አንድም የክልል መንገድ አልተሰራም፣ አዲስ ፕሮጀክት አልተፈጸመም። በሆቴል እና ብልጭ ልጅ ነገር ብቻ ህዝቡን እየሸወደ እያታለለና እያጭበረበረ ይገኛልም ተብሏል። አገዛዙ የሚታዩና የሚጨበጡ ህዝብን የሚጠቅሙ ፋብሪካዎችና ትልልቅ መሰረተ ልማት ግንባታዎችን መገንባትም ይሁን ማስፈጸም አይችልም ተብሏል። ወደ ምክር ቤቱ ስንመለስ አንድ የምክር ቤት አባል እንደተናገሩት ይሄ ሁኔታ ህገ መንግስታዊ አይደለም ሲሉ ተናግረዋል። ሌላ አባል ደግሞ የፕላንና ልማት ሚኒስቴር አዳዲስ ክልሎች በ2018 በጀት ዓመት በቀመሩ ውስጥ ይካተታሉ ብሎ ቃል ገብቶ የነበረ ቢሆንም ቃሉን አላከበረም በማለትም ጠንካራ ክሳቸውን አቅርበዋል። ለተነሳው ጠንካራ ትችት ምላሽ የሰጡት ከሞት የተረፉት የምክር ቤቱ አፈ ጉባኤ አቶ አገኘው ተሻገርና የበጀት ጉዳዮች ኮሚቴ አባላት ችግሩን አምነው የተቀበሉ ቢሆንም ዋነኛ ምክንያቱ ወቅታዊ መረጃ ዳታ አለመኖር እንደሆነ ገልጸዋል። የኮሚቴው አባላት እንዳብራሩትም ምክር ቤቱ አዲስ የቀመር ቀመር ለማዘጋጀት አቅዶ የነበረ ቢሆንም የፕላን ሚኒስቴርና የማዕከላዊ ስታስቲክ አገልግሎት ስለ አዲሶቹ ክልሎች ወቅታዊ መረጃ ማቅረብ ባለመቻሉ እቅዱ ሳይሳካ ቀርቷል ብለዋል። ለአዲሶቹ ክልሎች ያለው የህዝብ ብዛት መረጃ የ2011 ዓ.ም ሲሆን ይሄ በጣም የቆየ መረጃ ነው ብለዋል። በቆየ መረጃ አዲስ በጀት መመደብ አንችልም፣ በማለትም የአስተዳደር ችግራቸውን አስረድተዋል። በአሁኑ ወቅት ለአዲሶቹ ክልሎች በጀት እየተመደበ ያለው በቀድሞው የደቡብ ክልል የህዝብ ብዛት መረጃ ላይ ተመስርቶ መሆኑን የገለጹት ከሞት የተረፉት አቶ አገኘው ተሻገር አዲስ የመረጃ መሰብሰብ ስራ እየተከናወነ ቢሆንም ለማጠናቀቅ እስከ ሶስት ዓመት ሊወስድ እንደሚችልም ለተቃውሞ አቅራቢዎች መርዶ ነግረዋቸዋል። ከሞት የተረፉት አፈ ጉባኤ አቶ አገኘው ተሻገር ምክር ቤቱ ይፋዊ ባልሆነ አስተዳደራዊ መረጃ በጀት መመደብ እንደማይችል አስረድተዋል። በመጨረሻም ምክር ቤቱ የፌዴራል መንግስት ከአዳዲስ ክልሎች ጋር በመነጋገር አስቸኳይ የሽግግር መፍትሄ እንዲያመጣ ማሳሰቡን አቶ አገኘው ተሻገር ተናግረዋል። በበጀት እጥረት እየተሰቃዩ ላሉ አዳዲስ ክልሎችና አወዛጋቢ አካባቢዎችም የሽግግር መፍትሄ በአስቸኳይ ያስፈልጋል ሲሉ አፈ ጉባኤ አቶ አገኘው ተሻገር የተነሳውን ቁጣ ለማረጋጋት ሞክረዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአብይ አህመድ አገዛዝ ወደዚህ ስልጣን ከመጣ ጊዜ ጀምሮ ሀገራችን ኢትዮጵያ በተለይ በዓለም አቀፍ ሪፖርት መሰረት ወደ ታች ቁልቁል እየተንደረደረች እንደሚገኝና ገንዘባችን ወደ ወረቀትነት እየተቀየረ እንደሚገኝ በርካታ ሪፖርቶች ይፋ ማድረጋቸው ይታወቃል። በተመሳሳይ የአብይ አህመድ አገዛዝ በኮሪደር ልማት ስም የሀገሪቷን ገንዘብ እያባከነ ገንዘብ እያተመ ለህብረተሰቡ ምንም ፋይዳ የማይሰጡ ገቢ የማያመነጩ በተለይ የውጭ ምንዛሪ የማያመጡ ፕሮጀክቶች ላይ በመጠመዱ ሀገራችን ከቀን ወደ ቀን ቁልቁል መጓዟ፣ በዓለም አቀፍ ደረጃ መዋረዷ ቀጥሏል። ዛሬም የዓለም ባንክ የኢትዮጵያ ገንዘብን በተመለከተ አስደንጋጭ ሪፖርቱን ይፋ አድርጓል። የዓለም ባንክ ሪፖርት እንዳመለከተው የኢትዮጵያ ብር ዋጋው ከቀነሱ የገንዘብ አይነቶች ቀዳሚ እንደሆነ ይፋ አድርጓል። የዓለም ባንክ በቅርቡ ይፋ ባደረገው ፕሉስ አፍሪካ የተሰኘ ሪፖርቱ የኢትዮጵያ ብር በ2025 ዓ.ም ምረት እጅግ ደካማ አፈጻጸም ካሳዩ የዓለም ገንዘቦች አንዱ መሆኑን አሳው ተውቋል ሪፖርቱ እንደጠቆመው በህጋዊ የገንዘብ ስርዓት ውስጥ ባለው ከፍተኛ የውጭ ምንዛሪ እጥረት ምክንያት በጥቁር ገበያ ላይ ያለው ጫና መጨመሩ ለብር ዋጋ መዳከም ዋነኛ ምክንያት እንደሆነም ጠቁሟል ከዚህ በተጨማሪ ሪፖርቱ በኢትዮጵያ ሌሎች ከባድ ማህበራዊ ከፍተኛ ችግሮች መኖራቸውን ጠቁሟል በሀገራችን ኢትዮጵያ ከ17 ሚሊዮን በላይ ሰዎች በቂ መኖሪያ ቤት እንደሌላቸው ሲገልጽ 67 ሚሊዮን የሚሆነው ህዝቦቿ ደግሞ ስራ አጥ መሆናቸውን አጋልጧል። የዓለም ባንክ ሪፖርት እንዳጋለጠው በኢትዮጵያ የድህነት ቅነሳ ጥረቶች በተለያዩ ችግሮች መደናቀፋቸውን ይፋ አድርጓል። በተለይም የኮቪድ-19 ወረርሽኝ፣ የሰሜኑ ጦርነት፣ አሁንም የቀጠለው ጦርነት፣ ተደጋጋሚ ድርቆች ድርቆችና የዋጋ ግሽፈት የዜጎችን የኑሮ ደረጃ በእጅጉ እንደ ጎዳው አጋልጧል። በዚህ ምክንያትም በቀን ከ3 ዶላር በታች በሚያገኙ ሰዎች የሚለካው የድህነት መጠን በ2016 ከነበረበት 33 በመቶ በ2021 ደግሞ ወደ 39 በመቶ ከፍ ማለቱን ሪፖርቱ አረጋግጧል። ይሁን እንጂ ሪፖርቱ ወደፊት ኢትዮጵያ ውስጥ ለውጥ ከመጣ እነዚህ ከባድ ችግሮች ቢኖሩም የኢትዮጵያ ኢኮኖሚ ለወደፊ ፊቱ የተሻለ የእድገት ተስፋ ካላቸው ሀገራት መካከል እንደምትገኝ በመግለጽም ብሩህ ተስፋ ሰንቋል። በቀጣዮቹ ዓመታትም በአፍሪካ ከሳሃራ በታች ባሉ ሀገራት የሚጠበቀው የኢኮኖሚ መነቃቃትና የዋጋ ግሽፈት መቀነስ ለኢትዮጵያም የእድገት ትንበያ በዜሮ ነጥብ ሰባት በመቶ እንዲሻሻል ማድረጉን የዓለም ባንክ ትንታኔ ያሳያል። የፖለቲካ ተንታኞች እንደተናገሩትም ይ ይሄ የተባለው ተስፋ እንዲሳካ አሁን ያለው አስተዳደር ሙሉ በሙሉ መቀየር እንዳለበትና በዚህ ከቀጠለ ግን የኢትዮጵያ ገንዘብ ከቀን ወደ ቀን ወደ ወረቀት እንደሚቀየርና በተለይ አንዳንድ ኢኮኖሚስት እንደተናገሩት ከሆነ ይሄ ስርዓት በዚህ ከቀጠለ የአንድ ዶላር ዋጋ እስከ አምስት መቶ ብር ሊደርስ እንደሚችል መናገራቸው በርካቶችን አስደንግጧል። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለይ በወሎ አካባቢ ሰሞኑን በአጠቃላይ የነበረው ጠንካራ ዘመቻ እጅግ በጣም በሚያስደንቅና በርካቶችን ባኮራ መልኩ እንዲሁም ደግሞ የስርዓቱ ደጋፊዎችና የአብይ አህመድ አገዛዝ አመራሮችን ባስደነገጠ ሁኔታ ዘመቻ አርበኛ አደም አሊ አባናደው በድል ተጠናቋል። ጥቅምት 1 ቀን 2018 ዓ ም ዓመት በአፋ በሃ ምስራቅ አማራ ሚኒሊክ እዝ መስከረም 14/2018 ዓም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓም በድል ተቋጭቷል ብለዋል። ዘመቻው መስከረም 14/2018 ዓም ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅስፈት አንስቶ የአፋባሀ ሚኒሊክ እዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ አሳምነው ኮር፣ ልጅ ያሱ ኮር፣ ንጉስ ሚካኤል አሊ ኮር፣ የእዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የዛችን ስራ አስፈጻሚ አመራሮች 24/7 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል ብለዋል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋበሃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጥላትን እንቅስቃሴ በመገደብ አልፎም ባደረ ናቸው የጋራ ውጊያዎች፣ የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል ብለዋል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና መካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በሙርኮ የተገኘበት ሲሆን ጠላት አምስት ክፍለ ጦሮቹ የተበታተኑበት ውጊያውን አቅደ የሚመሩ የውጊያ መሐንዲሶቹም የውጊያ መሐንዲሶቹን ጨምሮ በርካታ መሰረታዊ መኮንኖቹን ያጣበት በመቶዎች የተማረኩና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማችን አረጋግጠናል ብለዋል። የአማራ የህልውና ትግል ከጀመረበት ካለፈው ሁለት ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎችም እጅግ የከበደውን ኪሳራ በዘመቻ አደም አሊ አስተናግዷል። ፋኖ በርካታ ወረዳዎችን ከተማ አስተዳደሮችና ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ አፋበሃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበረ። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብዙ ሳይሆን የትግሉ ባለቤት የሆነው መላው አማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኛ አያያዙ ለዓለም አቀፉ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውናውን የማዳን ተልእኮ እንደሆነ በተግባር ማስመስከር ችለናል። ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎው የትግል ባለቤትነቱን ዳግም አስመስክሯል። የዓለም አቀፉ የሰብአዊነት ህግ ኢንተርናሽናል ሁማኒታሪያን ሎው በሚደነግገው መሰረትም ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህንን ምስክራቸውን በዓለም አቀፉ ማኅበረሰብ አባላት ፊት መስክረዋል። ይሄ አዲሱ የ የአማራ ህልውና ትግል የታሪክ ምዕራፍ ነውም ተብሏል። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፉ የሰብአዊነት ህግ ተገዢ ሆነን እስከ አራት ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርትን ይዘን እንመለሳለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፋብሀ ምስራቅ አማራ ቀጠና ሚኒሊክ እዝ ጥቅምት 1 ቀን 2018 አመት ዓመተ የዘመቻ አርበኛ አደም አሊ አባናደው በድል መጠናቀቅን ተከትሎ ከወሎ የተሰጠ መግለጫ። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በጎጃም የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ እጅግ በጣም ጠንካራ እርምጃዎችን እንደወሰደ ዛሬ ጥቅምት አንድ ቀን 2018 ዓመተ ምህረት በላከው መረጃ ይፋ አድርጓል። ሞት አይፈሬው አባይ ሸለቆ ብርጌድ ታላቅ ተጋድሎ ፈጽሟልን ብለዋል። የዘጠነኛው ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ከመርጡለ ማርያም ከተማ እስከ ጉና ጉና አቡነ ሐቢብ በተዘረጋው ጠንካራ ውጊያ በአራት አቅጣጫ ባደረገው ጠንካራ ተጋድሎ ድል መቀናጀቱን ይፋ አድርጓል። በመርጡለ ማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን የአገዛዙ ሰራዊት ድባቅ በመምታት የጀመረው የአባይ ሸለቆ ብርጌድ ትነቅነቅ በርካታ የአረመኔውን ሰራዊት በመደምሰስ ምርኮኛ ማድረግ ተችሏልም ብለዋል። በሆስፒታሉ የመሸጉ የአረመኔው ወታደሮችና የፖሊስ አባላት ገሚሶቹ ሲማረኩ መቶ አለቃ ደሳለኝን ጨምሮ በርካቶቹ እስከ ወዲያኛው ተሸኝተዋል ብለዋል። በአቡነ አካባቢ ቤተ ክርስቲያን ላይ በነበረው ሌላኛው ትንቅንቅ እልህ አስጨራሽ ውጊያ የተደረገ ሲሆን ከ50 በላይ የአረመኔው ወታደር በተደረገው ከባድ ትንቅንቅ እዛው ምሽጋቸው እንደተቀበሩ ይፋ አድርገዋል። በተጨማሪም ከጉናጉና እስከ አሉሻ ከሰዓት በኋላ በተደረገው ጠንካራ ፍልሚያ የአባይ ሸለቆ ብርጌድ ከፍተኛ የጠላት የጦር አዋጊዎችን ጨምሮ ብዙዎችን የአድማ ብተና አባላትን እንደደመሰሰ የአማራ ፋኖ ይፋ አድርጓል። ከመካነ ሰላም መርጡለ ማርያም እየተወረወረ አስደናቂ ጀብድ እየፈጸመ የሚገኘው አባይ ሸለቆ ብርጌድ ጠላት የተቆጣጠራቸውን ወሳኝ ቦታዎችን መቆጣጠር እንደቻለ በላኩት መግለጫ ይፋ አድርገዋል። በዛሬው ታላቅ ገድልም መርጡለ ለማርያም ከተማ በመግባት የጠላት ኃይልን በመማረክ የድል ግስጋሴውን አጠናክሮ ቀጥሏልም ብለዋል። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በዚሁ በጎጃም አካባቢ በረሀኛው ቀስተደመና ብርጌድ በጠላት ላይ ጥቃት እንደፈጸመ ይፋ አድርገዋል። ጥቅምት አንድ ቀን 2018 ዓመተ ምህረት የአፋ በሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታሄ ንጉሴ ስድስተኛ ክፍለ ጦር የበረሀኛው ቀስተ ደመና ብርጌድ አናብስቶች በሆስፒታል በኩል ደብረ ኤልያስ ከተማ ዘልቀው በመግባት በወራሪው የብልጽግና ወታደሮች ላይ ከፍተኛ ጥቃት ፈጽመዋል ተብሏል። በድንገት ከጠላት ምሽግ ሰተት ብለው የገቡት የፋኖ አባላቱ የቀስተ ደመና ብርጌድ አናብስቶች በጠላት ላይ መብረቃዊ ጥቃት በመፈጸም በርካታ የጠላት ኃይልን ሙትና ቁስለኛ አድርገው በድል እንደወጡ አረጋግጠዋል። መረጃው የበረሀኛው ቀስተ ደመና ብርጌድ የሕዝብ ግንኙነት ኃላፊ ሲሆን፣ ድል ለአማራ ፋኖ ድል ለአማራ ህዝብ፣ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ፋኖ ዘመን ባሳዝነው፣ የቀኝ ጌታ የወፍታሄ ንጉሴ ስድስተኛ ክፍለ ጦር በላከው መግለጫ

የተከበራችሁ ክብሯን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር! ዘረኝነት ይውደም!